ማዳሟ ገደለቻት ወይስ ማዳሟን ሰራተኛዋ ገደለቻት? ሰራተኛዋ ማዳሟን የገደለቻት አንዲት የቤት ሰራተኛ ማዳሟን ገላለች ማለት ነው። የገደለችበትን መኪና ደግሞ ትናንትና ቁጥር አንድ ክፍል አንድ ለቅቅ የላችሁ ነበረ። ዛሬ ክፍል ሁለት ሙሉውን ነው ምለቅላችሁ ማለት ነው። ቁጥር አንድን ያላያችሁ ሄዳችሁ ማየት ትችላላችሁ። ቁጥር ሁለትን ደግሞ ዛሬ የታሪኩን ግማሽ ነበረ ትናንትና ያለቅኩላችሁ። ዛሬ ደግሞ ሙሉውን ምለቅላችሁናል። ቪዲዮን እስከ መጨረሻው መከታተል፣ ላይክ ሼር አድርጉት ማለት ነው። ይሄ ቪዲዮ ለብዙ እህቶች እንዲደርስ እና ከዚህ ቪዲዮ የሚማሩበት ነገር ስላለ ነው ይላችሁ የመጣሁት ማለት እንደዚህ አይነት ስህተት የምትሰሩ እህቶቼ ጥንቃቄ እንድታደርጉ ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ እንድናቸው፣ ሰላም ናቸው። እኔ ጋር ሁሉ ሰላም ነው። አላ ስበረ ታላ በያላችሁበት ሰላማችሁን የብዛለኝ፣ ሀገራችንም ሰላም አድርግልን ያልኩ፣ እንድትለምደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንደ ነገርኳችሁ ትናንትና ቁጥር አንድ ወይም ደግሞ ክፍል አንድ ለቅቄላችሁ የላችሁ ነበረ። ዛሬ ክፍል ሁለት ሙሉውን ነው የምለቅላችሁ ማለት ታሪኩን ከመጀመሪያ እስከ መጨረሻ ለማወቅ ከፈለጋችሁ ትናንት ላይ የለቀኩትን ቪዲዮ ሙሉውን አዳምጣችሁ መታችሁ፣ ይህንንም እስከ መጨረሻው ማዳመጥ ትችላላችሁ ማለት ነው። እና በተለይ አረብ ሀገራት ላይ መታችሁ፣ እንደዚህ አይነት ስህተት እንዳትሰሩ ማለት ነው። ብዙ እህቶች እንደዚህ አይነት ብልግና ስራ የምትሰሩ ስላላችሁ ነው። ከዚህ በፊትም ሀቢባ ጋር ገብተው ብዙዎቹ አረቦችን አፍቅረው ወይም ደግሞ መዳም ሳታ ከአረቦቹ ጋር ተኝተው አረቦቹ ወይም ደግሞ የመዳም ባል እንደሚወዳቸው እና ቤት እንደሚገዛላቸው አናግሮናል ምናምን እያሉ። ብዙዎቹ ስላሉ ነው ማለት ነው። በተለይ ደግሞ አዲስ የምትመጡ እህቶቼ ከዚህ ቪዲዮ ብዙ ትማራላችሁ ማለት ነው። ለምን እኛ የመጣነው ስራ ለመስራት እንጂ የፈለገ ያክል እንኳን መዳሞቻችን ቢበድሉን፣ መዳሞቻችን የሆነ መጥፎ ነገር እንኳን ቢያደርጉልን እኛ የመጣነው ሰርተን ለመለወጥ ነው። እነሱ ጋር መስራት ካልቻልን ከነሱ ቤት ወጥተን ወደ ሀገር መሄድ ነው እንጂ ያለብን እንደዚህ አይነት ብልግና ወይም ደግሞ እንደዚህ አይነት የሰውን ነፍስ እስከ ማጥፋት። ትናንትና ባየሁት ኮመንት ላይ ወላይ ኮመንቱን ገብታችሁ ብታዩት ማን በለቀቁት ቪዲዮ ላይ እንኳንም ደጋ አደረገቻት የዚህ ነገር አረብ መዳሞች መቶ መግደል ነበረባት እያሉ ብዙ አንዳንድ ይሁቶች ጽፈዋል ማለት ነው። ይህ ስህተት ነው። ሀባይ እኛ የመጣ ነው የሰውን ነፍስ ልናጠፋ ወይም ደግሞ የሰውን ነፍስ ልንገድል ሳይሆን ሰርተን ለመለወጥ ነው የመጣ ነው። የመጣንበትን አላማ ሰርተን ለመግባት እንጂ በሰው ሀገር ላይ ወንጀል ሰርተን ልንታሰር ወይም ደግሞ ወንጀል ሰርተን ልንገደላለን። እዚህ ሀገር ላይ እንደኛ ሀገር እንዳይመስላችሁ። አንድን ሰው ከገደላችሁ እናንተም ትገደላላችሁ። አንድን ሰው ነፍስ ካጠፋችሁ እናንተም ነፍስ ይጠፋል ማለት ነው። ለምን እንደኛ ሀገር ለትንሽ ጊዜ ታስራችሁ የምትወጡ እንዳይመስላችሁ ማለት ነው። አሁን ደግሞ ሙሉ ቪዲዮን ላስገባላችሁና ቪዲዮውን እስከመጨረሻው አዳምጡት። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ደንግጣ ወዲያው ስልኩን ትይዝና ከቤት ወጣና ትሄዳለች። ከዛ ስልክ ላይ ወደ ራሷ ስልክ ማለለበጠች እና ይሄንን የተናገሩት እናትና አባቷ ናቸው ማለት ነው። እና ያንን አየች አረጋገጠችልሽ። እና ለራሷ ቤተሰቦችም ለእሱ ቤተሰቦችም የልጃችሁን ስራ እዩ ብላ ለእነሱ ትናገራለች። ያንን አየችና እኔ እና እሱ ከእንግዲህ ባልና ሚስት አለች ልጆቹ ደግሞ ከሰራተኛዋ ጋር በጣም ቀረቤት አላት። ሁለቱም የተወለዱት እሷ እያለች ነው። ከእናታና ከአባታቸው እሷ ልጅቷን የሚፈልጉት እኔ እንኳን እኔና አባትየ ተለያይተን አይደለም፣ ሰራተኛንም አልፈልግም። እኔ እሷን ባስወጣት ባባረራት ቤትም መገናኘት ይችላሉ። ከእንግዲህ እሱ የእኔ ብጥል አይደለም ትልና መኝታ ለይተው ለካ ቤት ውስጥ አንድ ቤት ይኖራሉ። ልጅቷንም አላባረረችም። ልጅቷም እዛ ቤት ትኖር እና በስተመጨረሻ ይሄ ነገር ተከሰተ። እና ይሄንን ነገር ለፖሊስ እናትና አባክየው ልክ እሱም ፖሊስ ሲጠይቃቸው የተናገሩት ማለት ነው። ከዛም ፖሊስ ደግሞ ያንን አረጋገጠና ሰውየውን እንፈልጋሃለን ብሎ ይጠሩታል። ሰውየው ደግሞ ሲያወረደው ከስልኩ ላይ ለምን አያጠፋም እሱ ስልኩ ላይ ፎቶ ነበረ? ፖሊስ ጣቢያ ተጠርቶ ፖሊሱ ስልክን አንዲፈልግ ነው ሲለው፣ አንስቶ ሰጣ ከፍቶ ሲያይ የሁለቱም ዛሬ የነበረው ፎቶ እንዳለ ፎቶ አለ ማለት ነው። ከዛን ሰውየውንም እዛው በቁጥጥር ስር አውለው ፖሊስ ሁሉ እንዳገረ እንትን አለና ሰውየውም ወንጀለኛ እንደሆነ፣ ልጅቷም ያው ወንጀለኛ እንደሆነች። ከዛም ፖሊስ ምን አደረገ? ይሄ ሰውየው ከታሰረ ልጆቹ አሳዳጊ ያሉ በእናት ግን ደሞ ትልቋ ተጎርታ ነበረ እና እንደገና ይሄ ሊጎዳ ነው። ከዛ ምን ይባላል? ምን ተደረገ? ሰውየው የትም ሀገር እንዳሄድ ታግዶ እና ልጆቹን እንዲያሳድግ ተደረገና ሰውየው ከልጆቹ ጋር እንዲሆን ተባለ። ልጅቷ ተፈርዶባት እስካሁን ድረስ እስር ቤት ናት። እና ሰውየው አሁን ልጆቹን እያሳደገ ነው። ያ ሰው ያወራው አገባሽ አለው ያለውም ነገር የለም። ሰውየው ግን በአሁኑ ሰዓት ሚስት አግብቶ ልጆቹን እያሳደገ ነው። እና ያቺ ልጅ እስካሁን ድረስ እስር ቤት ናት ያለችው ወደ ስምንት አመት ምናምን ሆነዋል ማለት ነው። ሰባት አመት ስምንት አመት እና እሱ ግን ግዳይ ብላት ምናምን ሲባል እና በዛ ሰዓት እንተዲያ የገረመኝ ልክ ልጅቷ ገላ ፖሊስ መጥቶ በሰበር ዜና በቴሌቪዥን ሁሉ ሲተላለፍ የፊሊፒን ሰራተኞች እንዳለ የኤምባሲ ሰራተኞች መጥተውላ የሚገርምሽ ነገር ወዲያው ማለት ነው ሬሳው ሳይነሳ እነሱ ደርሰዋል እና ጉዳዩን ሁሉ ያለውን እውነት ተናገሪ ቢያስስርሽን ያቀልልሻል ናም ብለው እነሱ ጠበቃ ቁመ ምናምን ራሱ ሲከራከሩላት ነበረ እና ልጅቶ እስካሁን ድረስ እስር ቤት ናት እልሻለሁ። ግን የተወራው ነገር ትክክል ነበር። እና አሎቻችን እንደዚህ የምንታለላለን። ይህም ምንም ጥቅም ሳታገኝ አምስት አመት ሰርታ እስር ቤት ናት እልሻለሁ። ሰምተናል፣ ይህም ታሪክ የሚል ሰው ኮመንት ላይ አየሁ። ሜቢ ቢሮ ምትኖር ትሆናለች። ግን ያሳዝናል። ሟችም አሳዝነችኝ፣ ሰራተኛዋም አሳዝነችኝ። ሊሙ ይችላል እዛው እኔ ያለው ሌላ ግብቶ ህይወት ሰፈር ነው። በደንብ ልታስ ምናልሽ ምናልሽ ቢሮት ያሉት በደንብ ይሰማሉ። እንደ በቴሌቪዥን ሁሉ በቴሌቪዥን ሁሉ ተላልፏል። እኔ ትንሽ እዛ ላይ ስለነበርኩኝ ይሄ ይሄንን ምስጢር ካላወቀ ብለው እንጂማ በትክክል ይሰማሉ እና አሁን እኔ ከዛ መጥቼ የሰውየው ቤት ነው የምሰራው እና ባለፈው እነሱ ቤት ሄጄ ስጠይቃቸው አገባኩ ሰውዬው ምናምን ብለው አሉኝ እና ልጆቹ ስላቸው ልጆቹም እዚሁ ናቸው፣ እሱም አገባ ልጅቷ ስላቸው ልጅቷም እዛው እስር ቤት ናት እስካሁን ድረስ ብለው አሉኝ እና ይሄንን ያንደዛ ሲንከባከቡት የነበሩ እሷ ስሯን ጨርሳ ስትጨርስ ሀያ አምስት ዓመት የሚፈረድባት፣ ሀያ አመት ብስብስ ብላ አርጅታ ወደ ሀገሯ ትሸኛለች። ይብላኝ ይብላኝ እነሱ አሁን ቅርብ ጊዜ ነው ስጠይቃቸው፣ ገና ሁለት ወር ምናምን ነው ካለ እስካሁን ግን አላገባም ነበረ። እሱ አገባ። እውነትም እንደዛ አድርጓ ብሏት ከሆነ እሷ ተጎዳች። ሻ አምና ያን እንድታደርግም እሱ ሌላ አግብቷል። አሁን እኔ የምልሽ ግን እሱ ሄደ ይጠይቃት ነበር። ስ እኔ እንጃ አልሰማሁም። ለመ እንደዛ ንጠየኳቸው። እንዴት ምን ብሎ ሄዶ ይጠይቃታል? አያስወጣት ፖሊሶቹ የተባለው እሱ ራሱ እንደወንጀለኛ ወንጀለኛ ሊታሰር ነበር። ግን አሁን ከሀገር መውጣት አይችልም። ለማገጣት እሱ ሊጠየቅ ይችላል፣ ሚስቱ ላይ በመናገጡ እንጂ ሚስቱ የለችም በህይወት ብትኖር፣ እሷ ማገጣብኝ ትዳር ላይ ብላ ትከሰው ነበር። ሚስቱ እንዴት ነው ተከሳሽ የሚሆነው? ሚስቱ ላይ ማገጠ እንጂ ሰራተኛዋን ሚስቴ እንግዳያት ሲል ትእዛዝ ሲሰጥ እስካልተገኘበት ድረስ ማስረጃ በምን ይሰብ ነው? ማስረጃው ፎቶ ከእሱ ጋር ከሱ ሀገር የተነሳው ፎቶ ስለመማገጥ ነው የሚያስረዳው እንጂ ስለመግደል አይደለም። ፎቶ ስለመማገጥ ትዳሩ ላይ የማገጠ ወንድ የምትከሰው ማናት? ሚስት ናት እኮ የምትከሰው። ሜቢ አቃቤ ህግ ይከሰዋል። አይዶ ነው አቃቤ ህግ የሚከሰው ከሆነ ሚስቱን በሰራተኛ እንዳስገደለ ሰምታ አንዲት ሴት የምታገባው እሱን የእሱን ታሪክ ሰምታ እሱን አግብታ ሳትፈራው አብራው አጥፋው የምታድር ሴት ምን አይነት ሴት ናት? እንጃ እኔ እኔንም ያስገድለኛል ነገ በሰራተኛ ብዬ አብሬው አብሬው አልተኛ፣ እፈራለሁ። በተኛውበት በጣም ከባድ ሰዎች። ሴትዬ ብታይ ስታየው ከተሰማ በኋላ ከተሰማ በኋላ እንዲህ ሴትዮ እንዴት እንደምትነጥርበት ለብዙ ጊዜ አቆፋውት ነበረ። ከሰሙ በኋላ ግን በኋላ ላይ መልሰው ሰላም ማለት ጀመሩ እ ሰቁ እንዳለ አግሎት ነበር ሽ ነገር የተሰማ ጊዜ ማለት ነው። ሲንጋባካውቴ አፓርትመንት ላይ ነው ሁሉም ሳያደልለው። አዎ እኔ የምኖርበት ሁሉም በቃ አንድ ሰው የሚያናግረው ሰው የለም። ማንም ሰው እኔ ሴትዮ ለ አይቻት እራሱ እንደት እንደተለግት እዛ ሰው ሰላም የሚባባሉት እንደዚያውም አንድ መስሪያ ቤት ነበር የሚሰሩት። በቃ ስታዩ እንዴት እንደምት ሁሉም ሰውዬ ሳይቀር ማለት ነው እግዚአብሔር ሁሉም አግኝተነው እንጂ መጨረሻ ላይ በኋላ ላይ በቃ የእግዚአብሔር ሰላምታ ላይ አይ ብቻ ማለት ጀምሩ። በኋላ ላይ እንጂ መጀመሪያ ላይ ሰው ሁሉ ነበር ያዘና ይህም ላይ ለሄደች ሄደች እሷ ሞታ ቀረች። ምስኪን ልጆቿ እናት በልጅነታቸው እናት አባት እናት አባት ነበረ እናት አባት። ሁለት ልጆች ናቸው ያሏት ሁለት ሴት ብቻ አንዷ ውጭ ነበረች አንዷ እሷ ነበረች። በተለይ ትልቋ በጣም ተጎድታ ነበረ ፍለፊቷን የገደለች ትሆነ አምስት አመት ነበረች። አምስት አመት ወይም የአይምሮዋ ላይ ተቀርጾ ይቀራል። አምስት ዓመት አሁን ስምንት ዓመት አሁን የአስራ ሶስት ዓመት ልጅ ሆናለች ማለት ነው። አዎ ትልቁ ሊጠይቅያቸው ትልቅ ሆናለች። እንደ ድሮ በሰርቪስ አትሄድም፣ እምቢ ብላው አባቷም በግሯ ነው። በፊት ልጅ ቤቷ አገባችን ነው ያኔ በሰርቪስ ነበር የምትሄደው። በግሯ ነው ትልቅ ያለው ብለው ሰርቪስ ነው የምትሄደው። እሱ እሱ ጋ ናቸው። ትልቅ ሆናች ማየቱ ሰባት ዓመት ሆናተ በጣም ስለዚህ፣ ሰባት ዓመት ማለት አስራ ሁለት ዓመት ሆኗታል። ሰባት ዓመቷ ከሆነ ህጻኗ ነው ገና ነበር እናቷ ስትገደልባት ሁለት ዓመቷ ነበር ትንሿ። ሁለት ዓመት ከነበሩ ትልቋ አስራ ሦስት ዓመት ሆኗታል አሁን። ትንሿ አስራ አሁን እነዚህ ልጆች አድገው ነገ አግብተው ሰው ሲተዋወቁ፣ አድገውን ፍቅረኛ ሲይዙ ሲተዋወቁ ታሪካቸው ሁሌ ይሄ የማይጠፋ ቁስል ነው። ሁሌ እናትሽ እንዴት ነው ሁሌ የሚነሳ ነገር ነው። አይረሳም። እናትሽ እንዴት ነው የሞተችው? ሰራተኛቸው የገደለችው። ለምን ይነሳል? ገና አባት ሁሉም ሰው ገና ይጠይቁታል ነው የሚሉት። ራሱ ልጅቷ እራሱ ልጆቹ ራሱ አይለቁትም ነው የሚሉት። አሁን ይደጉ እንጂ እናታችን በዚህን የሞተች ብለው ካሉ ከእንግዲህ አባትም ማይሆናቸው ይደጉ እንጂ ና ምን ነው የሚሉት? ብታይ ቤት ራሱ ሲናገሩ፣ ገና አሟሟታን ሲሰሙ እና ሲያውቁ አባታቸውን እራሱ ይጣሉታል ብለው ነው የሚያስቡት። ሁ ማለት ነው። ግን አሁን ገና ስለሆኑ እስካሁን እሱ ጋና ያሉት በጣም ያቺ ሴት ገኝ ሚስትየዋ አስብ ስላት ኧረ ጥሩ ሰው ናት፣ እስካሁን ድረስ እና ጥሩ ሲታይም ባለ አጋጣሚ ነው ያቺን ደሳቀረችን፣ ትላለች ታሪክ ታት ሰማ ነው ያገባችሁ እንዳትይ፣ እንዳይባል አካባቢውን ስላልቀየረ እዛው ቦታ ስለሚኖር ከቆረጥም ከማንም ጋር ነው፣ ወረኛ ነው እንዳትሁን ማልቀየረ አረብ እና አበሻ እኮ እንደ ወረኛ። ስለዚህ ጎረቤት ነይ ቡና ጠጪ ብለው ይጠራ፣ አረቦችን ቡና እንደሚጠራሩ ታውቂያለሽ። አሁን እኛ ፎቅ ላይ ግን ለበዓል ብቻ ነው የሚጠራሩት። ነው እና አይጠራሩ ለበዓል ለንፋስ። እኔ አይቻለሁኝ የአረቦቹ ፊልም ላይ፣ ተአሊን ሽረብ አህዋ ይሉና በረንዳ ላይ ይቀመጡና ሁለቱም እንትን ይሄ ጥቁሩ ቡና፣ የቱርኮች ቡና አላለን እሱን ያፈሉን የልብና ሪያ ሙሰልሰል ላይ ነበር የረመዳ ላይ ነይ በረንዳ ላይ። አዲስ ጎረቤት እንደውም አዲስ ተከራይ ሲመጣ ጭራሽ በአይናቸው ነው ጥቶ ሄደ አንኳክቶ ነው ታሊን ታረፍ አለ አለባዓድ ቃል የሚሽረብ አህዋይሉ እና ጠርታ በረንዳ ላይ ቁጫር ስራው ምንድን ነው? ምናምን ወሬ። ስለ ባሎቻቸው ያማሉ፣ ስለ ባሎቻቸው ያወራሉ። ከዛ በቃ ይቀጥላሉ በዛው። ትነግራታለች ያሁን ያገባሹ ባል እኮ ድሮ ከድሮ ሚስቱ ሰራተኛ ጋር ግንኙነት ነበረው ብላ ትነግራታለች። ትሰማለች፣ ሳትሰማ በትክክል ስለ ሰራተኛ ያማሉ፣ ስለ ባሎቻቸው ያማሉ፣ ስለ ሌሎች ጎረቤቶች ያማሉ። ሀበሻ እና አረብ በጣም ነው ሀሜት እና ወሬ ምንወደው የሚወደው አላልኩም፣ ምንወደው ሁላችንም አበሻ ና አረብ ፈረንጅ ነው። ሀሜት ላይ ወሬ ላይ በለመሌ ላይ የሌ የለበት እንደ ማይነስ ሲጀምር እነሱ ታቄለ እኛም ሉያሙ የለ እን ቡና እየጠጡ ቁጭ ብሎ እኛ ሀሜት እንኳን አይችሉም እኛ እየሰማናቸው እኛን የሚያማሉ እና እዛ በዛው ፈገግየሚያስብር ነገር እንደ ጀርመን አይሆኑም ብለ ጀርመን ነጮች አይደሉም እንደ ፈረንጅ አይደሉም ሀሜት ያውቃሉ እንደ ነጮችም እንደ ጀርመን አይሆኑም ማለች አንዷ ኮመንት ላይ ጀርመን ያማል እንዴ ዝም በይ ፈረንጅ ሀሜት አያውቅም አለኝ እኔ የፈረንጅ ሀሜት ጎረቤቴን ደግሞ ልንገርሽ እዛው ኢትዮጵያዊ ነበረች ማለት ነው ጎረኛ ጎረቤት የምትሰራ እና ሴቲ በጣም ሀይለኛ ናት መጥፎ ሰው ናት ብታይ የሆነ ሰዓት ላይ በቃ ተሳድባሽ ተጣልሳሽ ትንሽ ትቆይና፣ መታ ይቅርታ አስካሄድሻለች። እኔ ምን እንደ ደካኛ አላውቅም ይቅርበኝ። በቃ ምረራ አድርጋሽ ማለት ነው። ይቅርበኝ ትንሻለ። ከዛ እሷ አስተማሪ ናት፣ ትምህርት ቤት ነበረች እና ልጇ ከትምህርት ቤት ስትመጣ ዩኒቨርሲቲ ነበር የምትማረው። ስትመጣ ግርግር ላይ ነው። ከዛ ቀጥታ ዝም ብላ ቤት ወጣች። ወጣችና ሰራተኛዋን ምንድን ነው እሱ ፖሊስ ምናምን አለ ስትላት እንደዚህ እንደዚህ በከሌት ገላ ነው አለች። ከዛ ደነገጠች እና ደውላ ለእናቷ እናትዬው ከትምህርት ቤት ስትሮት መጣች፣ ደነገጠች። ከዛ ሁሉ ነገር ካለቀ በኋላ ማታ ላይ ባሏን ማለት ነው አክራም አለችው፣ አክራም ይባላል። አክራም ቀጣ የምገደለው እኔ ለይህንን አውቃ ቆጭበላለች ባሏ ማለት ነው እኔ ነው የምገደሉ አለችው ከዛ ግን ብትል ጥሩ በጣም መጥፎ ሰውናት ምታየ የልቧን አድረሳ ግን ይቅርታ ትጠይቅሻለች ከዛ ሽና ልጅቷ እየሰራች ሰማካ አለው አለች ከዛ ቁጣችና አለች ፍቱ እስካሁን ላጠፋሁት ነገር ይቅርበይ ከስድስት ልጆች ትንሿ ልጅ የብቻናት ያላሳደኳት እሷ ላሳደፍ ምንም በጠፋ እንዳትነኪ ለስከሁን ይቅርበይ ዜትግንነኛ አይደለ እኮ ደግሞ ባንደዛ ሰራተኛ ጋር ግንኙነት አለ እያለች ባሽእንዲ እሷ ማለት ግንኙነት ሳይሆን ክፉ ሰውን አታኮች ጥፋቷ እራሷ ታውቃለች። ለሰራተኛ በፍጹም አትመጭም፣ ይታያል ግን ይቅርታ ትልሻለች። በቃ አንቺ አልቅሰሽ ምርር ብሎሽ የሆነ ነገር ስትወስኝ ይቅርበይኝ። በቃ ወንድሟ ቄስ ነው ካቶሊክ። ወንድሜ የእጅ ንስገብቼ መጣ አንቺ መጀመሪያ ይቅርበይኝ ትልክ ትክትል እና ለባብሳ ልጇ ትንሽን ይዛ ወንድማ ጋት ሄዳለች። እንሳልዛ እንዲህ ነው የምታረጋት። ገዛን ያለታው ሁለተኛ እኔ እችን ልጅ ላሳድጋት፣ ሌሎቹ አድገዋል፣ እችን ላሳድግ አው ያለታ የሞተች ማታ በቃ አስከሪ ሁሉም ተንተን ብሎ ሁሉ በግቢቱ ከገባ በኋላ ባሏን ቁጭ ብላ ሳሎን ውስጥ ነው። አጥራም ለካውን አሁን ተረኛ ሌላ ነገር አለ ማለት ባሏ መስሎኝ ነበር፣ ግን እሷ ክፉ ስለሆነች ኬዝ እንዳላቸው ገና አልተሰማም ነበረ። ትኩስ ገና እንደሞ ምንም ኬዝ እንዳላቸው አልተሰማም ማለት እነዚህ ለማለት የተሰማውም እኔ መጥፎ ሰው ስለሆንኩኝ የምገደለው እኔ እንደዛ ነቻ። የኔ ሰዎችን ደግሞ ልንገርሽ የኔ ሰዎች በዛ ሰዓት ኢትዮጵያ ደርሽ ሁለት ዓመት ሰርቼ ከመጣሁ በኋላ ስልክ ልግዛ አልኳቸው በራሴ ብር ማለት ነው ከዛ ሰውዬ ስልክ ምን ያደርግልሻል? እኔ ሚስቴና ልጆችም ስልክ እየያዙ እኔን አያናግሩኝም። ስለዚህ ስልክ አገር ቤት ከፈለሽ የፈለግሽው ቀን እደውልልሻለሁ። አይቻልም ማለ ብለም ብሎ ቢያ እኔ ስራ ስጨርስ ነው ፌስቡክ ብቻ ነው የምጠቀሙ አልኩት። አይሆንም ብሎ እምቢ አለኝ ማለት ነው። እኔ ደግሞ ይሄ ለምኖ ማሳመን አልችልም። እሺ ተወው እየታውቁ ከዛ ገና ይሄ ሳይ ተገደለ ሴትኛል። ምክንያቱ ምንድን ነው ሲባል በስልክ ነው ተባለ። ከዛን ገና እየደረሰ ነበረ። በገንዘቤም ቢያሌ ሰው ስልኩን ገዝቶ ፌስቡክ ልጁን አስከፍቶ ምን ብሎ ነገና ስጦታ ይኸው ስልክሽ የጠየቅሽው ስልክ ተዋልኩኝ። እመቤቴ ነ ሚንዳት ገዩ ክርስቶስ ስለኔ ራሱ ይሄነ የደነገጥኩትም መብርሃል። ምንም ለምኜ በገንዘቤ አይሆንም። ይሄው ልጅ ሽ ልጄም ስልክ ላይ ያፈጠጣ ያውራኝ ሚስቴ ስልክ ላይ ያወጥርታን ታው ጭራሽ አንቺ ልትጨመሪ ነው ብሎ ነው ቢያለኝ ማለት ነው። እና ታውኩኝ። ከዛ ላይ ደግሞ እሁድ እሁድ እናቱ ቤት ኢትዮጵያ ያለች እና አሮቢት ስለሆነች እናቱ እሷ ጋር ይወስደኝ እና እዛው እዬ ስለምገባ የራሱ በቂ ነው ብዬ ታው ብዬው ነበር። እሺ ብዬ ታው ልክ ገና ሲደርስ ሰርፕራይዝ ተደረግኩ ማለት ነው። በራሳቸው ብር ገዝቶ ምን ብሎ ማታ በራሱ ብር ገዝቶ ሰርፕራይዝ አደረገ። ገልሻለሁ። ቤይሩት ቤይሩት፣ ሶሪያ፣ ጆርዳን ምናምን ሌላ ከገልፍ ካንትሪ ውጭ ያላችሁ ሰዎች ከአለቆቻችሁ ጋር ነው የምታወሩት፣ ከወንዶቹ ጋር ወንዶቹ ናቸው ስለ ሰራተኛ የሚመለከታቸው። ገልፍ ካንትሪ ግን ላይክ እንደ ካታር፣ ሳውዲ አረቢያ፣ ዱባይ፣ እነዚህ ኦማን፣ ኢማራት ገልፍ ካንትሪዎች በፍጹም ባባ ከሰራተኛ ጋር አያወራም። ወንድየው ከሰራተኛ ጋር በፍጹም አያወራም። ስልክ ብትፈልግ፣ ደቦዟን ብትፈልግ፣ ምንም ነገር ብትፈልግ ሴትዮዋን ነው የምጠይቀው። ሰውየውን በፍጹም ማናገር አይቻልም። ሰላም ማለት እራሱ ማውራት እራሱ አይቻልም። አንዳንድ ቤቶች ቀና ብለሽ እንድታዩ። ውሃ ከፈለገ ለሚስቱ ይነግራል። ሚስቱ ሰራተኛ ጠርታ ውሃምጪ ለባሌ ትላለች። ምግብ ከፈለገ ምግብ አቅርቢ ለባሌ ትላለች። ባሏ የፈለገውን ነገር ሚስቱን ይነግርና ሚስቱ ሄዳ ነው ከሰራተኛ ተቀብላ መታመጣለት እንጂ በፍጹም ከባል ጋር ቀጥታ ወሬ አይቻልም። ግን እናንተ ጋር ቤይሩት ምናምን፣ ሶሪያ ምናምን፣ ጆርዳን ምናምን በጣም ነፃነት አላቸው እና ኖርማሊ እናንተ ከወንዶቹ ጋር ታወራላችሁ። ላይክ ስልክ ግዛልኝ። እኛ ቤት ሰውዬ በጣም ጥሩ ሰው ነው። ሁለት ለመናገር ከሴትዮዋ ራሱ የቤት ውስጥ የበላይነት የሚያሳየው ራሱ ሰውዬው ነው። ሴትዮዋ በቃ ብዙም ግን እንዲህ በቃ ክፋቷንም ጥሩነቷንም አታውቂም። እውነትም ደሞዝ የሚከፍለኝም በእሱም ስም ነው ያለሁት እና እኔ ከሁለቱም ጋራ ነው አሁን እንዲረፍት ምናምንም ወጥ ሰወጣ ራሱ ቤተክርስቲያን የሚሄድ ፈልጋል ይችላል ለእሷ ነው የምነግራት ማለት ነው። እፈራ ነበረ ግን ሰውየው የኔ ሰውዬ በራሱን እንድትቀልዩ የሚያደርግሽ በ በጣም ይቀልዳል፣ ይጫወታል። ለሰራተኛ ነፃነት እንዲሰጥ ይፈልጋል ማለት ነው እና እሱ በፊት አውስትራሊያ ሀገር ወደ ሰላሳ አምስት ምናምን አመት እና እንዲህ ስራ እንኳን ስደጋግብ እናንተ ተሰላችኋል። አያችሁትም እኔ እዚያ ያየው አይቻለሁ። ሰው እንዴት ሰው እንደሚናፍቅ እያለ በቃ የራሱ ላይፍ ነበር የሚናገረው ማለት ነው። እና ማንም እንዲጨቆን አልፈልግም። እኔ እኮ እዚያ አንድ ልምናን እየሳይ እንዴት ደስ እንደሚለኝ አለ እንደሱ መከራ ይቻለው እና ስደት አውስትራሊያ ኦኬ። ከአረብ ሀገር ሲሆን በጣም ለምን ሁሉም አረብ ሀገር እንደ ሀገራቸው ነው የሚያዩት በቋንቋቸው ስለሚያወሩ፣ ግን ወደ አውሮፓ ምናምን ሲሄዱ በጣም ባይተዋርነት ይሰማተዋል። አሁ እና የሰውዬ በጣም ፍሪ ነበረ። ብዙም በቃ እንዲህ እንድትጨና ምናምን አይፈልግም። ግን ሴትዮዋም እንዲህ ብዙም ባሰማው፣ ግን ቤት ውስጥ የበላይነት እሱ ነበረ። ነፃ የሚያደርግሽ እሱ ነው። እነሱ ከራሱ አልፎ ለእህቱ ሰራተኞች እራሱ ጠበቃ ይቆም ነበር። እሱ በጣም ደስ ይላል። እስካሁን እነሱ ጋር ነሽ? እህቱ ቤት ነኝ አሁን። ከእነሱ ጋር ወጣሁኝና ለምን ወጣሽ? እነሱ ከዛ የወጣሁት ሴትዮዋ እየዋ ስራ ባንክ ነበር የምትሰራው። አገልግሎት ሰጥቶ ሰራተኛ ቀየረ። በእድሜ ገፉትን ለፕሮቶኮል ተብሎ ሴትየዋ ወደ ቤት ተመለሰችና ስራም ስትፈልግ ብዙ አላገኘችም። እና ከዛም በቃ ትንሽም ጎበዝ ናት፣ ቤቶች ምግብ ምናምን ትንቀሳቀሳለች። እና እኔ በቃ ሰራተኛ ከአንቺ ወዲህ አልፈልግም፣ በሳምንት ምናምን አጸዳና ራሴ እሰራለሁ ምናምን እያለች እያለ እቺ ደግሞ የዚህ ቤትም ፊሊፒን ነበረች እና ተጣልተው ስትሄድ እኔ ጋስሪ አለች እና ወደዚህ መጣሁ። እነሱ ሰራተኛ የላቸው፣ በሳምንት ሁለቴ ታጸዳለች። በቃ ተስማምቶሻል። እዚህኛው ቤት እህቱ ቤት ጥሩ ናቸው፣ እንደነሱ ያው ጥሩ ናቸው። ምንም አይልኩሽም። ባልና ሚስት ናቸው፣ ልጆች የላቸውም፣ እና ሁለቱ ብቻ ናቸው። እንኳን እንኳን አንቺ የሀገራችን ልጅ ዜጋችን፣ እንኳን ተመቸሽ። አመሰግናለሁ እነሱን ግን እየሄድሽ ትጠይቂያቸዋለሽ። የሆነ እናምናለሽ እየሽ እንደ ሄዳለሁ እንግዳ ምናምን ከጋብዙ እንዲነሱ ድግስ ምናምን ይደግሳሉ። በጋ ላይ ታግዘን ይሉና ይጠይቃሉ። ይሄድና ሸቅዬ መጣሉ አርፍልሻለሁ ይሄድኩኝ ገንዘብ ይሰጠኛል። በነፃ ስርቻ አለ የሚመጣው ሰውዬ በጣም በፊት ቤቱም እያለሁ ቲፕ ይሰጠኛል። የሚገርምሽ ነገር ድግስ ካለ ገና እንዳይ ሲደግመኝ እንኳን ፊቴ ፊቴን ስንዘፈዝፍ እንደዚህ ስትኮሳተሪ አይወድም። እ ምን ይላል እኔ ይህንን ፊት ማየት አልፈልግም ይላል። ደግሞሽ ማሳቅ ምናምን ምን ይወዳልና፣ እኔ በቃ ጽዳቱም አይቀር ወዲያው ዲስንዝም ስንለው ምን ያደርጋል፣ ሚስቱ ሳታይ ቀድምና ወይ ሀያ ዶላር ወይ ሀምሳ ዶላር ይሰጠኝና ይሁን ደስ ብሎሽ እንድትሰሪ ፊትሽን አኮሳትረሽ ቢደክምሽም አደራ ይለኛል ማለት ነው። ከዛን እሱ እንቀበልና እሷ እንዳታቅሽ ይለኛል። እሺ ይለዋለሁ። ከዛን እሷ ደግሞ እንድትጨምርልኝ ማለት ነው። ከዛ ሰጠሻት። ከዛ ማታ ጨራርሰን እስከ ሌሊቱ ስምንት ሰዓት በኢትዮጵያ ማለት ነው ያናህል ህል አመሻ አለው እና ሰጠሻት። እንዲ ልጅቷ እንደዚህ ደቅማ ይላታል፣ ስንት ልስጣት ምናምን ትሏለች። ደስ ያለሽን ስጫት ይላት እና ይሄዳል። እርሷም ደግሞ ትጨምርን እያለች ማለት ነው ተሸጫለሽ አንቺ። በመሀል ቤት እንደዚህ እያደረገው ይሄን ህል ሰው ፍሬ ያደርግ ነበር እሱና እና አሪፍ ጊዜ ነበረ። አሁንም እዛው አንዳንዴ ሄዳለሁ። እንኳን ጥሩ ሰው ገጠመሽ፣ ደስ ይላል። አየሽ በጥሩነታቸው አንቺ በሄድሽበት ቤትም ቦታ ኢትዮጵያም ገብተሽ አርጅተሽም ስታስታውሻቸው ፈገግት ያለሽ ጥሩን ሰው ስታስታውሽ በጣም እውነት። መጀመሪያ ማለት ነው አዎ መጀመሪያ እነሱ ቤት ከመግባቴ በፊት አራት ወር በጣም መከራይቼ ይቺ ነበረ ማለት ነው። ከዛ ጠፍቼ ወጥቼ ነው እንደገና ወደ ቢሮ ተመልሼ፣ ታሪኮ ብዙ ነው። እንደ እነሱ ጋር ገብቼ ማለት ነው ልጁን አንድ ልጅ ያላቸው የአስራ ሁለት አመት ልጅ ነበረ። እኔ ስገባ ልጁንም ሚስቱ ፊት አድርጎ ሚስትየውን ምልጥም ብሎ እዚህ ቤት ውስጥ አላት። እቺ ልጅ ገንዘብ ስለሌላት እንጂ ሀገሯን ምን ትችል ነበር ለገንዘብ ብላን የመጣችው እና እንደ ቤተሰባችን ናት የሆነ ነገር ስታዛት ፕሊስ ብለ ሳትጠይቅ እንደመጣ ምግብ ስጪት ስትል ጆሮዬ እንዳይሰማ በስነ ስርዓት ስትሰጥ ደግሞ ቴንኪዩ በላት እንደዚህ ሳትል ብሰማ እኔናንተነን ብሎ ልጁን ሚስቱንም አስቀምጦ አስጠንቅቆ አንቺም ከእኛም ዘንድ እንደምትፈልጊው ነገር ካለ ጠይቂ፣ ቤትሽ ነው ወስድሽ ምት ወይ ምናምን አለ። እሺ አሁን እግዚአብሔርን ልጁ ፕሌስ ይህን ታደረግልኛለሽ ይለኛል። ምንም ነገር ላርግለት ቴንኪዩ ነው የሚለኝ። እንደዚህ ምግብ አቅርቤለት እየበላ ውሃ ስጪኝ ካለኝ እንዴት ውሃ ስጪኝ ትለኛለህ፣ እኔ እኮ ታላቅ ነኝ፣ ተነስና ውሰቡ ሉለዋል። በቃ ራሴን እንደቤት የሰው ቆጠሬ ማለት ነው። እምፒ ስለው እንኳን እምቢያሽ ብሎ አይቀይም ወይ ተነስቶ ይወስዳል። ወይ አባትዮ ድንት የምትሉ ሰዎች ምንድነው ምክንያቱ እኔ ኮ በአሁን ሰዓት ዝምብዬ ማንንም ማላቀውን ሰው አላስገባም ኩዚን አስገቢ እያላችሁኛል ማን ነው ኩዚ ታቃላችሁ እየተደረገብኝ ነው ያለው ነገር ማላቀውን ሰው ገስት ላይ ሳስገባ ቀድም የተፈጠረ ሁኔታቸዋል ሪፖርት ያደርጋሉ ገስት ላይ ሆናችሁ ሪፖርት ስታደርጉ በጣም ሪፖርቱ ይሰራል ስለዚህ አስገቢ የምትሉኝን ሰው አውቃችሁት ነው ወይ ቤቱን ፈትሻችሁ ነው ወይ ድምፅ የምትሆኑት ምንድነው ጉዳዩ ጻፉልኝ። ጉዳዩ የገንዘብ እርዳታ ከሆነ አልችልም። እኔ ምንድን ነው ጻፉልኝ። እሺ ሙሉነሽዬ፣ እጅግ በጣም አድርገን እናመሰግናለን። በጣም አስተማሪ ታሪክ ነው የነገርሽን። አስተማሪ ታሪክ ምን ያህል አያችሁ? ራሳችሁ መስዋዕት የምታደርጉለትን ሰው እወቁ ነው። እኔ አሁን ዛሬ ሙሉነሽ ከነገረችን ታሪክ ሁለት ነገሮችን ተምሬያለሁ። ይብ ላይ ለሞተችው ሞት አቀረች እንጂ እሱ ይኸው አግብቶ ህይወቱን እየኖረ ነው። ለሚስቱ ያልሆነ ለአንቺ አይሆንም። ከባለትዳር ጋር የምትማገጡ ሴቶች ተጠንቀቁ። ይኸው በመጨረሻ እሷ እስር ቤት ገባች። ይወደኛል ብላ የሰው ባል ይወደኛል ብላ ለሰው ባል ብላ ከሰው ሚስት ጋር ተጣልታ ሚስቱን ገላ፣ እሷ እስር ቤት በሰበሰች። እሱ ግን ሚስቱን ቀብሮ ውሽማውን እስር ቤት ልኮ ትንሽ ጊዜ ሃዘንተኛ መስሎ አሁን ይኸው ሚስት አግብቶ ህይወቱን እየቀጠለ ነው። ስለዚህ ከባለትዳር ጋር የምትማገጡ ሰዎች፣ ለሚስቱ ያልሆነ ለአንቺ አይሆንም እናቴ። እሱ ጥሩ ሰው ቢሆን ኖሮ ከሚስቱ ጋር አንድ ቤት እየኖረ ከአንቺ ጋር ደግሞ በኋላ እንትን አይልም ነበረ። ለራስሽ ክብር ካለሽ ከባለትዳር ወንድ ጋር አትር መጥመጪ ክብርሽን ዋጋሽን ወቂ። አንቺ ለብቻሽ አንድ ወንድ ነው የሚያስፈልግሽ። የማንም ጥገኛ መሆን የለብሽም። የማንም መደበሪያ መሆን የለብሽም። ባለትዳር ወንድ ጋር ሪሌሽንሺፕ ካለሽ እየተደበረብሽ ነው። አንድ ቀን ወደ ሚስቱ መመለሱ አይቀርም፣ እየተደበረብሽ ነው። ኦኬ አንቺ ከሚስቱ ጋር ስትታየ፣ አንቺ ሚስቱ በእጅ ሰበብ ትሆናለች። እሱ ትገየታለሽ፣ አንቺ እስር ቤት ትበሰብሻለሽ። እሱ ሚስቱን ወደ መቃብር፣ አንቺን ወደ እስር ቤት ወርውረው ህይወቱን ይቀጥላል። ከዛ ሌላ ሚስት ያገባል፣ ይወልዳል ላይፉን ይቀጥላል። ኢንጆየር ማን ተጎዳ? አንቺ እና ሚስቱ በአንድ ወንድ የተጣላችሁ፣ በወንድ የምትጣሉ በባል ስጋ የምትማገዱ ይሄ ትምህርት ይሆናችሁ። እናመሰግናለን። ሙሉ ነሽዬ ቴንክ ዩ እሺ።